የፊንጢጣ ኪንታሮት በታችኛው ፊንጢጣ ወይም በፊንጢጣ ውስጥ ያበጡ የደም ስሮች ናቸው። በሚጸዳዱበት ወቅት ምቾት መንሳት፣ ህመም አልፎ ተርፎም ደም መፍሰስን ሊያስከትል የሚችል የተለመደ በሽታ ነው። ብዙን ጊዜ የሚከሰቱት በሰገራ በእርግዝና ወቅት ወይም ረዘም ላለ ጊዜ በመቀመጥ ምክንያት ነው። ቀላልና መካከለኛ ኪንታሮት በቤት ውስጥ ቀላል መፍትሄዎችና ና የአኗኗር ዘይቤ ለውጦችን በማድረግ ውጤታማ በሆነ መንገድ የህመም ምልክቶችን ማስታገስ ይችላሉ። ስለዚህ በዛሬው ቪዲዮአችን በቤት ውስጥ ብቻ በተፈጥሮ ኪንታሮትን ለማከም የሚረዱ አስር መፍትሄዎችን በስፋት የምናይ ይሆናል። በተለይም አምስተኛው ፍቱን መፍትሄ ነው። እንዲሁም በየቀኑ እንደዚህ ጤናው እንዲጠብቁና እንዲያሻሽሉ የሚጠቅመው መረጃ እንዲያገኙ ይህንን ቻናል አሁኑኑ ሰብስክራይ ሰብስክራይብ ማድረጉን አይርሱ። አንደኛ በአመጋገብ ውስጥ ፋይበርን ማካተት። ለፊንጢጣ ኪንታሮት ዋና ዋና ምክንያቶች ከሚባሉት መካከል አንዱ በሚጸዳዱ ወቅት ማማጥ ወይም፣ ይህም ብዙውን ጊዜ በሆድ ድርቀት ምክንያት ነው የሚመጣው። በአመጋገቡ ውስጥ ተጨማሪ ፋይበርን መጨመር ሰገራን ለማለስለስ ይረዳል፣ በቀላሉ ለማለፍም ይረዳል። ይህም የፊንጢጣን ኪንታሮት ላይ ያለውን ጫና ይቀንሳል። ስለዚህ እንደ ሙሉ እህል፣ እንደ ቤሪ ፖም ያሉ ፍራፍሬ፣ እንደ ስፒናች እና ካሮት ያሉ አትክልቶች፣ እንዲሁም ጥራጥሬዎች ባቄላና ምስርን ያሉ ከፍተኛ ፋይበር ያላቸው ምግቦችን በአመጋገቡ ላይ ያካቱ። በምግብ ብቻ የዕለት ፋይበር ፍላጎትን ለማሟላት ካልቻሉ፣ በተለይም እንደ ሜታይል ሴሉለስ ያሉ የፋይበር ማሟያዎችን ሊረዱት ይችላሉ። በቀን ቢያንስ ከ25 እስከ 30 ግራም ፋይበር ይመገቡ። ነገር ግን ጋዝ ወይም የሆድ እብጠትን ለማስወገድ ቀስ በቀስ አወሳሰዶን ይጨምሩ። ሁለተኛ ውሃ መጠጣት፣ ውሃ መጠጣት ሰገራን ለማለስለስና ና የሆድ ድርቀትን ለመከላከል ይረዳል። ይህም የፊንጢጣ ኪንታሮት ድንገተኛ ህመምን ለመቀነስ ይረዳል። ስለዚህ በቀን ቢያንስ ከ8 እስከ 10 ብርጭቆ ውሃ ይጠጡ። ከእጽዋት የተቀመሙ ሻይ መረቅ፣ እንዲሁም በውሃ የበለጸጉ ምግቦችን እንደ ዱባ፣ ሐብሐብ ያሉ ምግቦች ለእርስዎ እርጥበት ፍላጎት አስተዋጽኦ ያደርጋሉ። ስለዚህ ካፌንና አልኮልን ይገድቡ፣ ምክንያቱም ሰውነቱን ሊያሟጥጡና የሆድ ድርቀትን ሊያባብሱ ስለሚችሉ። ሶስተኛ፣ ትንሽ ለብ ባለ ውሃ መዘፍዘፍ። የፊንጢጣ ቦታውን በሞቀ ውሃ ወይም ለብ ባለ ውሃ ውስጥ መዘፍዘፍ ቁስሉን በማስታገስ እና እብጠትን በመቀነስ ፈጣን እፎይታን ይሰጣል። እንዴት እንደሚጠቀሙ ለማየት ያክል መካከለኛ ማስታጠቢያ ውስጥ በሞቀ ውሃ ይሙሉ። ትንሽዬ ጨው ወደ ውሃ ውስጥ መጨመር ጸረ ብግነት ውጤቶችን ሊያሻሽል ይችላል። ስለዚህ ለብ ያለ ውሃ ውስጥ ትንሽዬ ጨው ይጨምሩበት። ከዛ የተጎዳው ቦታው ላይ ከ10 እስከ 15 ደቂቆች በየቀኑ ከሁለት እስከ 3 ጊዜ መዘፍዘፍ ወይም ማጠብ። ከመታጠብ በኋላ ቦታውን በጥንቃቄ ያድርቁት። አራተኛ እሬትን መቀባት እሬት ማሳከክን፣ ብስጭትንና እብጠትን የሚያስታግስ ተፈጥሯዊ ጸረ ብግነት ባህሪ አለው። እሬትን እንዴት መጠቀም እንደሚቻል እንይ። ንጹህ የሬት ጄል ያለ ተጨማሪ ወይም መከላከያዎች ይጠቀሙ። እናም በቀጥታ ወደ ኪንታሮቱ አካባቢ ላይ ቀቡት። እንደ አስፈላጊነቱ እየደጋገቡ መቀባት ይቻላል፣ በተለይም ከተጸዳዱ በኋላ ወይም ከታጠቡ በኋላ። በተጨማሪም ከመቀባቱ በፊት የሬት ጄሉን ማቀዝቀዝ የሚያረጋጋ ውጤትን ያስገኛል። አምስተኛ፣ የሚቀቡ የኪንታሮት ክሬሞችን መጠቀም። ያለ ሐኪም ማዘዣ ለፊንጢጣ ኪንታሮት ተብሎ የሚሰሩ የቆዳ ክሬሞች ህመምን፣ እብጠትንና ማሳከክን ያስታግሳሉ። እነዚህ ምርቶች ውስጥ ብዙዎቹ ሃይድሮኮርቲሶን ወይም ሊዶኬን የጸረ በግነት ባህሪ በውስጣቸው ይይዛሉ። እንዴት መጠቀም እንደሚቻል እኔ እንደ ምርቱ መመሪያ ክሬሙን ወይም ቅባቱን በቀጥታ ወደ ኪንታሮቱ አካባቢ ቀቡ። አብዛኞቹ ክሬሞች በቀን ውስጥ ብዙ ጊዜ ጥቅም ላይ ሊውሉ ይችላሉ፣ በተለይም ከሰገራ በኋላ። በተጨማሪም ለህመም ምልክቱ የተሻለውን የሚቀባ ክሬም ለማወቅ ከፈለጉ፣ በተለይም ረዘም ላለ ጊዜ ለመጠቀም ካሰቡ ሐኪሞን ያማክሩ። ስድስተኛ፣ የኮኮናት ዘይት የኮኮናት ዘይት ብስጭትን ለመቀነስ እንዲሁም ፈውስን ለማፋጠን የሚረዳ ተፈጥሯዊ እርጥበትና ጸረ ኢንፌክሽን ወኪል ነው። የኮኮናት ዘይት እንዴት መጠቀም እንደሚቻል እኔ ቦታውን ካጸዱ ወይም ከታጠቡ በኋላ ትንሽ የኮኮናት ዘይት ወደ ኪንታሮቱ አካባቢ ቀቡ። በተጨማሪም ውጥረቱን ለመቀነስ በመጸዳጃ ቤት ከመግባቱ በፊት እንደ ተፈጥሯዊ ማለስለሻ መጠቀም ይቻላል እንዲሁም የምግብ መፈጨትን ለመርዳት የሆድ ድርቀትን ለመከላከል የኮኮናት ዘይት በቀን ከአንድ እስከ ሁለት የሻይ ማንኪያ መጠቀም ይችላሉ። ይህም የፊንጢጣን ኪንታሮት ህመሙን ለመቀነስ ይረዳል። ሰባተኛ ጥራት ያለው ሰገራ ማለስለሻን ይጠቀሙ። የሰገራ ማለስለሻ ከባድ ሰገራን ለመከላከል ይረዳል። ይህም በሰገራ ወቅት የመወጠር ፍላጎትን ወይም የማማጥ ሂደትን ይቀንሳል። ይህም ለፊንጢጣ ኪንታሮት መባባስ ዋነኛ ምክንያት ነው። የሰገራ ማለስለሻን እንዴት መጠቀም እንደሚችሉ እኔ ያለ ሐኪም ማዘዣ የሚሸጡ ሰገራ በቀላሉ እንዲያልፍ የሚያደርጉ የሰገራ ማለስለሻ ሊወስዱ ይችላሉ። እነዚህ ብዙውን ጊዜ ለአጭር ጊዜ ፎታ ያገለግላሉ፣ በተለይም በከባድ የፊንጢጣ ኪንታሮት እብጠት ወቅት። ስምንተኛ ረዘም ላለ ጊዜ ከመቀመጥ ይቆጠቡ። ለረጅም ጊዜ መቀመጥ በተለይም በመጸዳጃ ቤት ውስጥ ከሆነ ወይም በጠንካራ ወለል ምቾት በሌለው ነገር ላይ የፊንጢጣ ደም ስሮች ላይ ጫና ስለሚጨምር የፊንጢጣ ኪንታሮት ያባብሳል። ስለዚህ ለረጅም ጊዜ መቀመጥ ካለቦ በፊንጢጣ አካባቢ ላይ ያለውን ጫና ለማቃለል ትራስ ወይም ምቾት የሚሰጥ ነገር ይጠቀሙ። ለረጅም ጊዜ የሚቀመጡ ከሆነ በመሃል ላይ ለመቆም ለመንቀሳቀስ ወይም ለመዞር እረፍት ይሰዱ። እንዲሁም ግዴታ መቀመጥ የማይቀር ከሆነ በፊንጢጣ አካባቢ ላይ ያለውን ጫና ለመቀነስ ምቾት ያለውን ትራስ ይጠቀሙ። ዘጠነኛ መደበኛ የአካል ብቃት እንቅስቃሴ የአካል ብቃት እንቅስቃሴ የደም ዝውውርን ያሻሽላል፣ እንዲሁም የሆድ ድርቀትን ለመከላከል ይረዳል። ሁለቱም የፊንጢጣ ዕጢ የመጋለጥ እድልን ይቀንሳሉ። እንደ መራመድ ዋና እንዲሁም ዮጋ ያሉ ረጋ ያሉ እንቅስቃሴዎች የምግብ መፈጨት ስርዓቱን በተረጋጋ ሁኔታ እንዲንቀሳቀሱና ውጥረትን ለመከላከል ይረዳሉ። በሆድና በፊንጢጣ አካባቢ ላይ ተጨማሪ ጫና የሚፈጥሩ ከባድ ነገር ማንሳትን ወይም ከባድ የአካል ብቃት እንቅስቃሴዎችን ያስወግዱ። እንዲሁም አንዳንድ ልምዶችን ለምሳሌ እንደ ኬግል ያሉ ልምዶችን ማካተት በፊንጢጣ አካባቢ ላይ ያሉ ጡንቻዎችን ያጠነክራል እናም ወደፊት የፊንጢጣ አካባቢ ችግርን ይቀንሳል። አስረኛ ትክክለኛ ንጽህና መጠበቅ ተጨማሪ ቁስልና የፊንጢጣ አካባቢ ኢንፌክሽንን ለመከላከል ጥሩ የንጽህና አጠባበቅ ልምዶች ወሳኝ ናቸው። ሁሌም ከተጸዳዱ በኋላ የፊንጢጣ አካባቢን በቀስታ በሞቀ ውሃ ያጽዱ። አልኮል ወይም ሽታ ያላቸው ጠንካራ ሳሙኖችን እንዲሁም መጥረጊያዎችን ከመጠቀም ይቆጠቡ። አስፈላጊ ከሆነ ጥሩ መዓዛ የሌላቸው እናም አልኮል የሌላቸው እርጥብ መጥረጊያዎችን ይጠቀሙ። ቦታው በለስላሳ ፎጣ በጥንቃቄ ያደርቁት ወይም ተጨማሪ ቁስልን ለመከላከል እንዲደርቅ ያደርጉ። በተጨማሪም ሸካራ የሽንት ቤት ወረቀት ከመጠቀም ይቆጠቡ። በምትኩ ለስላሳ ሽታ የሌላቸውን ይምረጡ፣ ወይም መነካካትን ለመቀነስ በውሃ ይታጠቡ። የህክምና እርዳታ መቼ መፈለግ እንዳለብን። ቀላል የፊንጢጣ ኪንታሮት ብዙውን ጊዜ በእነዚህ የቤት ውስጥ መድኃኒቶች ውጤታማ በሆነ መንገድ ሊታከም ቢችልም መቼ የህክምና እርዳታ መፈለግ እንዳለብን ማወቅ አስፈላጊ ነው። ከሚከተሉት ምልክቶች አንዱ ካጋጠሙ የጤና ባለሙያን ያማክሩ፦ ከባድ ህመም ወይም ምቾት ማጣት ረዘም ያለ ጊዜ ደም መፍሰስ፣ የሚቆይ ወይም እየባሰ የሚሄድ እብጠት፣ ከአንድ ሳምንት የቤት ውስጥ ህክምና በኋላ የማይሻሻሉ ምልክቶች ካሉ የጤና ባለሙያን ያማክሩ። የፊንጢጣ ኪንታሮት የተለመደና የማይመች ሁኔታ ነው። ነገር ግን የቤት ውስጥ መፍትሄዎች ብዙውን ጊዜ የህመም ምልክቶችን ማስታገስ ይችላሉ። የፋይበር አወሳሰድን መጨመር፣ እርጥበትን ማቆየት እንዲሁም እንደ ሬትና የኮክናት ዘይት ያሉ የተፈጥሮ ህክምናዎችን መጠቀም የፊንጢጣን ኪንታሮት ችግርን በመቆጣጠር ላይ ከፍተኛ ለውጥ ያመጣል። ጤናማ የአኗኗር ዘይቤዎችን በመከተል እናም የሆድ ድርቀትን ለመከላከል እርምጃዎችን በመውሰድ ለወደፊቱ የመከሰት እድልን መቀነስ ይችላሉ። የቤት ውስጥ መድኃኒቶች በቂ ፎታ ካላገኙ ወይም የህመም ምልክቶች ከተባባሱ ችግሮች ለመከላከልና ከገቢውን ተገቢውን ሕክምና ለማግኘት የሕክምና እርዳታ መፈለግ አስፈላጊ ነው። አይሆፕ በዛሬው ቪዲዮ ጠቃሚ መረጃና ትልቅ ግንዛቤ እንዳገኛችሁበት ተስፋ አደርጋለን። እንደዚህ አይነት ጠቃሚ የጤና መረጃ እንዲደርሳችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ይሁኑ።